ሰው እንደዚህ ያደረገው ምንም ውስጥ ምገቢ አብሬሽ ይገባል መሽ ተነካሽና ነው እንዲ እንዲ የሚያደርግሽ የምንባል ነው የምትዩ አንቺ እኮ ገና ተማሪ ነሽ የቤቱ ስራ እንዴት አር ይሰሯሉ ወክል ኧረ እማዬ የሞተቻ ስመሰልሹ ተረጋጊ እንጂ ስላዴ ምን ይመለከትሻል ቆይ አንቺ መቼ ነው የምትቀየረው ልጅ ነሽ ብዬ እስከ ዛሬ ዝም አልኩሽ ሁላችሁም የእጃችሁን ታገኛላችሁ እሺ ጠፋሁ ይው ልውት ሰው የእሷ የከንፈሩ ዳጅ ሳይሆን አይቀርም። አጥሩ ስር ተደብቆ ሲያይ ነው አግኝቼ አነቄ ያመጣሁት። አንት አትናገረም። አደይ አባት፣ ቆይ ምን እያደረጉ እንደዚህ ማድረጉ አግባብ ነው? ቆይ ምን አይነት አባት ነው ያለሽ? ስለ አባትነት አንተ አታስፈግረኝ። ምን አባት ጭራ፣ እዚህ መጣ። ምን ታደርግ? ግቢ። የሰፈር የመጣ አደኝ ፍላጋ። አንተ ምኑ አነገ። ያለ ፍላጎት እንደዚህ ማድረግ በህግ ያስቀጣል። አደኝ ትልቅ አባ ብሎ እንደዚህ ማስቀየት። የሁሉ ታዲያ አባት ልጅን እንደዚህ ማድረግ በህግ ያስቀጣል። እሺ። እኔ ደግሞ ከኋላ ብዙ ሰዎች እየመጡ ነው ያሉት። ከህግ አያመልጡ። ቆይ ቆይ ቆይ እየትኛው አቤት፣ አቤት በል ይህ ልቡ ያበጠበትን ልቡን አስተንፍስልኝ። እባክህን አባዬ በምትወደው አባት ለምን እንዴ ብንተው? እሱ ምን የሚያውቀው ነገር የለም። ስሚ፣ እሺ ብለሽ እኔ የመረጥኩልሽን የምታገቢ ከሆነ አንቺም እሱም ነጻ ትወጣላችሁ። አለዛ ውርድ ከራሴ። ጨኔ፣ አቤት። ጋሽ ስማ፣ ነቃ ብላችሁ ጠብቁ።

ቦታው እንደበፊቱ አይደለም። አዴል ደግሞ መውሰዳ የሚችል ዴቭስ ሊዱ፣ ዴቭ እዛ ነው ያለው። የት እዛ። ትሳታችሁ ትመጣችሁ። ወንድሜ ሊዱ፣ በእናትሽ ዴቭንም ያዘው። ዴቭንም ይዘውታል። እናንተ የተረገማችሁ ወንድሜን ጥላችሁ ትመጣችሁ። እስኪ ተረጋጊ። ሊዱ፣ ወዴት ነው የምትሄጂው በዚህ ሰዓት? ተወኝ። እኔ በቃ ዴቭ ጋር መሄድ ነው የምፈልገው። ይኸውልሽ

ቆይ ምን ባደርግላቸው ነው? የሁሉ ሰው እኔ ፍለጋ እዚህ ድረስ የመጣችው። እንዴት እንደማመሰግን አላውቅም ሁሉ ደግሞ እኮ ነው የገረመኝ የሊዱ ማሽቃበጥም። እነሱማ ምን ያድርጉ፣ አደይ ፍለጋ እኮ ነው ሄዱት። እነሱም ተንከራተቱ በማያውቁት ሀገር። ዴቭ ኩስ ደውለት ስልኩ አይሰራም። የማይ ፈጣሪ ጠብቃቸው ነው እንጂ እኔማ ዝም ብሎ መግባቱ አልታየኝም። እና ታዲያ ምን እናድርግ? መጀመሪያ ለምን አንተ አዘልቅ ጋሽን ፈልጌ ነው ብለህ ቦሬ ይዘት አዘናጋ ይላል። ከወዲያ ምልክት ስሰጠን እንገባለን። ወዲ ራሳችሁን

በጣም የሚገርም ነገር በጣም ዴቭና አብሮ ተዛሬ ታገተ ኦ ማይ ግድነስ። በጣም ከባድ ነገር ተፈጠረ። ጋይስ ሰላም እንዴት ናችሁ? ጤና ይስጥልኝ። ቤተሰቦች እንዴት ናችሁ? ልበያላችሁ በሰላም ታየብዝት ብዝት ይበላላችሁ። እንዴት ናችሁልኝ? ያደይ ቤተሰቦች ያለው እግዚአብሔር ይመስገን። እንግዲህ ዛሬ አደይ ያለችበት ነገር በጣም ከባድ ነው፣ ከትናንትና የቀጠለ እንግዲህ ዛሬ አዴ ብቻ ሳይሆን ደግሞ በጣም በሚገርም ሁኔታ ዴቭ ማብራት እየተሰቃየ ነው። ደብዬ ኔ ቆንጆ ኔ ሸበላ እኔ ክርትት ልበልል ከኔ ጋ ምስኪኒ ለፍቅር እንግዲህ የሚከፈል መስዋዕትነት ይሄ ነው። ሰው ለሚወደው ሰው አብሮ ያክል ይሰቃያል፣ ይረግጣል፣ ይመታል። በቃ ደብዬ በቃ ይህ ቀን አልፎ መከስበህ ቀን ቅርብ ነው። እና የኔ ሸበላ ሁሉም ለበጎ ነው። እንግዲህ ቅርታ አድርግልኝ። ፍቅርህ መቀበል ባለብኝ ሰዓት ማድረግ ያለብኝን ሰዓት ሳላደግ ቀልቼ ለዚህ ስላጋለጥኩ በጣም ይቅርታ አድርግልኝ ብዬ በፈጣሪ ስም ይቅርታ ጠይቃለሁኝ። በጣም ከባድ ነው እንግዲህ ፋዘር፣ በጣም ከባድ ሰው ነው ያለልኝና የጫኔ ደግሞ ይባስ በነገራችን ላይ ዴቭ ባይመጣ ኖሮ አለልኝ በቃ ህይወቴን ሊያበላሸው ነበረ። ግን እግዚአብሔር ይመስገን ፈጣሪ አሳልፎ አልሰጠኝም ለሰይጣን። ዴቭ መጣ ማለት ነው። ዴቭ ከኔ ጋር አብሮ መታሰር መልካም ነው ማለት ነው። ምክንያቱም አለልኝ ጫኔ ከቤቱ ሲሄድ አለልኝ በቃ እኔን ላልታሰበ ነገር ነበር የሚዳርገኝ ማለት ነው። ግን ፈጣሪ መስገን ወጥቻለሁ፣ እምላችኋለሁ። እና ዴቭ በጣም እየተሰቃየ ነው። ማን ለካ ጨኛች ነው እንደ ምናም ብለው ፋዘርም በቃ በእርግጫ ሳይቀር አለልኝማ፣ በቃ እንደፈለገ ነው የሚረግጠው ምናምን ማለት ነው። እና ዴቭና የሸበላ በቃ በጣም የቅርታ አድርግልኝ። ይሄ ቀን አልፎ እንዴ ታሪክ የምናወራበት ቀን ቅርብ ነው። ቤተሰቦች እስኪ ዴቭን ዴቭን እስኪ ያመስግኑልኝ ለኔ ብሎ እኔ ሁሉ መከራ የሚከፍለው ለፍቅር ብሎ ማለት ነው። እንግዲህ ለፍቅር ብዙ ነገር ይደረጋል። ሰው ይደበደባል፣ ይቆስላል፣ ይወድቃል፣ ይነሳል፣ ይታመማል፣ ሰው ለፍቅር ይሞታልም እና እሱን ነገር እንግዲህ በደብ አይቼዋለሁኝ። ከዛ በተረፈ ደግሞ ዳይመንድ እና ኬንጎ ራሱ በፈጣሪ እርዳታ ነው የተረፉት። ለዛሬው እንግዲህ ደመቀ እንግዲህ በጥበብ ፋዘርን ፈልጌ ነው ምናምን ብሎ እንግዲህ ለማዘናጋት ይሞክራል። አሹና እንትና ደግሞ ማለት ነው ከኋላ ለመግባት ነገሮችን እያመቻቹ ነው። እንግዲህ እንደ እግዚአብሔር ፈቃድ ሁለታችንም እንዲናለን ብሌ ተስፋ አድርጋለሁኝ። እንግዲህ ለአደይም ለዴቭም ይደርሱ ይደርሱልን አንብለን ተስፋ እናደርጋለን፣ ከፈጣሪ በታች ማለት ነው። ፋዘር ግን ለናልልኝ እና ለጫኔ ደውሎ ከሰውየው ጋር ውሰዷት እያለ ነው ማለት ነው። ዴቭ እዛ በጣም እንደዚህ ባለበት ታይም ላይ ይሄን በመስማቱ በጣም ነው ያዘነው። ፋዘር በጣም ነው በስማም። ዴቭን፣ ኦኬ አንተ ማነህ? ለካ ልጀን ያበላሻት አንተ ነህ ለካ አንታ ናይታ ነው ልቦ ያሸፈተ ለካ አንታ ናይታ ነው ምናምን ብሎ ቀወጠው ማለት ነው። ቀወጠው በስማም። ያደያ አባት እኮ ከባድ ናቸው፣ ግንኙነት ማለት ነው። ፊታቸው ሲ የሚያስፈራ ነገር ኦ ማይ ጋድ በጣም ሀርድ ናቸው። እንግዲህ ፋዙ ሀርድ ነው በጣም ማለት ነው። እና እንደምታዩት ነው ነው የሚያስፈራው እና በቃ በዚህ ፊቱ ነው እንግዲህ፣ ደብ ላይ እንዴት ደብም እንዴት ነው አንዲት ሴት ልጅ በዚህ እድሜዋ እኮ ካለ ፈቃዷ መዳር በህግ ያስቀጣል፣ ምናምን አለው። እንዴ ስለ መብትና ግዴታ የምታስተምር ደግሞ አንተ ማነ፣ ምናምን አለ ማለት ነው ፋዘር። ፋዘር እኮ የገጠር ሰው እኮ በቃ አይረዳም። ስለ ወንጀል እና ስለ መብትና ግዴታው ምን አሳወቀው? ልጅ ከሆነ ወልዱ ከጣለ በቃ አባት ነኝ ብሎ ነው የሚያስብ። አስባችሁታል። እና በጣም ከባድ ነው ማለት ነው ውዶች። እንግዲህ ጸሎታችሁ አይለ የኔ ደቭም የኔም ቤተሰቦች ደቭን አመስግኑልኝ የእውነት ከአንጀታችሁ። በኮሜንት እስኪ ሀሳባችሁን ስጡ። የኔ ብርቱ በቃ ለእኔ ብሎ ይህን ሁሉ በማያውቀው ሀገር ተንከራተተ ማለት ነው። ተንከራተተ ደግሞ አሁን መድከሙ ምናምን ሳይገል ሳይለው፣ ደግሞ አሁን እዚ ያለው ነገር በጣም ነው የጎዳው ማለት ነው። ዳይመንድ እና ኪንጎን በቃ በጣም እንትን ነው። በዛ ላይ በጣም ከባዱ ደግሞ በቃ እኔ እንጃ ምን እንደምላችሁ። ግን ይህም ቀን ያልፋል ብለን ተስፋ እናደርጋለን ውዶች። ዬ ሌዱ ራሱ ተሰቃየች በቃ። አሁን ወንዶምሽ ተይዟል ሲሏትኝ እነደመቀ። በጣም ነው ያዘነችው። ወንድሜ ምናምን ያለችው ስደውል ስልኩ አይሰራም። ኢቭን ቤተሰብ እና ማዘር ራሱ በጣም እያሰበች ነው፣ እየተጨነቀች ነው። ማዘር ራሱ የዴቭ እናት ማለት ነው። እንደው ልጅ የምንደረሰ ይሆን እንደው አዴይ እስከምን ገባች እያለች እውነት ለመናገር ማዘር እየተጨነቀች ነው። ግን አዴይ እና ዴቭ እንግዲህ ይሄው በምታዩት መልኩ መከራና ስቃይ ውስጥ ናቸው። ፈጣሪ እንግዲህ ይርዳቸው። እዚህ ጋ ደግሞ ደመቀ ኪንጎና እንትና አሹ እየተመካከሩ ነው። እንዴት አድርገው አደይንና ደቭን ማውጣት እንዳለባቸው ከፋዘር እጅ እንዴት ማስመለጥ እንዳለባቸው ያው ምንድነው ምክንያት ያደረጉት አሁን ከፊት ደመቀን ሂደህ ፈለጊ ነው። ምናም ብለ አለልኝ ና ጫኔን አንተ እንትን በልልን፣ እኛ ከኋላ ተከትለን እናወጣቸዋለን፣ ብለው እንግዲህ በዚህ ምክንያት ምናልባት ጫኔና አለልኝ እነሱን ሲያወሩ እሱን ሲያወሩትኝ እንግዲህ እሷን እና ዴቭን ፈተው ያስመልጧቸዋን ብለን ተስፋ እናደርጋለን። እንግዲህ እነሱ በህይወት ከደረሱላቸው ሶኬ እንግዲህ ግን ያለው ነገር በጣም ከባድ ነው። እዚህ ጋር ጫኔ በጣም እየሳቀ ነው። እናቴ የተሳለቀ ነው። ጫኔማ ከቤቱ ያቺን ቆንጅ ልጅ ያስቀምጦ ሀያ አራት ሰዓት አስሮ እያስቀመጠ መጫዋሻ ነው ያደረጋትኝ። እና ይብስ ብሎ ደግሞ እንግዲህ ያው በዛ ቤቱ በሚያደርገውን ነገር ከደ ጋም ለማድረግ ነው እንግዲህ እናያክል ጥረታቸው እየተጣጣሩ ያሉት ግን ፈጣሪ አሳልፎ አይሰጣቸውም እንግዲህ ሀይዲ ትወጣለች በእናንተ ጸሎት አደለ እናንተም ጸሎታችሁ አይለየና እንግዲህ እወዳችኋለሁ አከብራችኋለሁ ቤተሰብ ያልሆናችሁ ሰብስክራይብ ላይክ ሸር በማድረግ አበረታቱኝ ስለምታበረታቱኝ በጣም አመሰግናለሁ ክብሩን ሁሉ ፈጣሪ ውሰድ ባይ